እንደምናመሻችሁ፣ ተመልካቾች አንድ ሰዓት ሆኗል። ሁለተኛው ምዕራፍ ኢቲቪ 57 ተመልሷል። አርስተ ዜናውን ላስቀድም። ጠቅላይ ሚኒስትር አብይ አህመድ በ 24 ተኛው የኮሜሳ የመሪዎች ጉባኤ ላይ ለመሳተፍ ዛሬ ጠዋት ናይሮቢ ገቡ። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከሎጂስቲክስ አገልግሎት ባሻገር የመሰረተ ልማት ግንባታ ስራ መጀመሩ ተገለጸ። ከውጭ እስራኤልና ሐማስ በጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ላይ ከስምምነት መድረሳቸው ተሰማ። መቅደላ ይደረጀ ነኝ፣ አብራችሁን ቆዩ። እነዚህ ለውጦች የመንገድ ዳር ለውጦች ብቻ አይደሉም የአዲስ ታሪክ የመጀመሪያ ምዕራፍ እንጂ። ወደፊት በተጓዝን ቁጥር በመንገዳችን ለልጆቻችን ተስፋን፣ ለቤተሰባችን ቋሚ ደስታን፣ ለሀገራችን ብርሃንን የሚፈጥሩ አጋጣሚዎች ይፈጠራሉ። ከፊታችን የእያንዳንዳችን የማደግ ህልም የያዙ ገጾች፣ የትውልድ ተስፋ የሆኑ ምዕራፎች፣ የአገር የወደፊት ራዕይ እውን የሚሆኑበት ቁልፎች፣ የመደመር መንግሥት የተደረደሩ ቃላት ብቻ ያልሆኑ። ቤተሰብን ከሀገር ሀገርን ከተስፋዋ ያጋመዱ የቤታችን ደስታ የሀገራችን የእድገት መንገዷ ናቸው። እነዚህ ገጾች የአንድነትን ጥንካሬ የመሰባሰብን አቅም የህልምን ጉልበት የምናይባቸው ናቸው። የመደመር መንግስት የቤተሰብ ስጦታ። ወደ መጀመሪያው ዜናችን አልፈናል። ጠቅላይ ሚኒስትር አብይ አህመድ የኮሜሳ ጉባኤ ላይ ለመሳተፍ ዛሬ ጠዋት ናይሮቢ ገብተዋል። የጠቅላይ ሚኒስትር ጽሕፈት ቤት መረጃ እንደሚያመላክተው ጠቅላይ ሚኒስትር አብይ አህመድና የልኡካን ቡድናቸው በ24ተኛው የኮሜሳ የመሪዎች ጉባኤ ላይ ለመሳተፍ ነው ናይሮቢ ኬንያ የገቡት። የህዳሴ ግድብን ጨምሮ ሌሎችም እያሳካ ናቸው ያሉ ትልልቅ ፕሮጀክቶች በእያንዳንዱ ሰው ህይወት ውስጥ ሊገለጡ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በሀላባና ከንባታ ዞኖች የተገነቡ ሞዴል የገጠር መንደሮችን አስረክበዋል። የገጠር ኮሪደር ልማትን ለማስፋፋት ሁሉም ሊተባበር ይገባል ሲሉም ገልጸዋል። እንደሚከተለው ይቀርባል። በመደመር እሳቤ ከተሞችን ለመኖሪያ ምቹ፣ ለንግድ ተመራጭ፣ ለፈጠራና ቢዝነስ መጀመሪያ እንዲሁም ለቱሪስት መዳረሻ ሆነው እንዲቆረቆሩ እየተሰራ ነው። ይህን የከተማውን ልምድ በመውሰድም የገጠር ኮሪደር በስፋት እየተሰራበት ይገኛል። ጠቅላይ ሚኒስትር አብይ አህመድ በሀላባና ከምባታ ዞኖች የተገነቡ የሞዴል የገጠር መንደሮችን ባስረከቡበት ወቅት ብልጽግናን ለማረጋገጥ ከተማው ላይ ብቻ ሳይሆን ገጠሩ ላይም ልንሰራ ይገባል ብለዋል። በከተማ ላይ የሰራ ነው ስራ ወደ ገጠር ካላመጣ ነው በቀር በከተማ ብቻ ሰርተን ብልጽግና ልናረጋግጥ አንችልም። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋል እና የተሻገረ ገጠር ከነበረ የኑሮ ዘ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን ለዚያ ዘንድሮ በማዕከላዊ ኢትዮጵያ አምስቱም ዞኖች ስራ ተጀምረዋል። ይህን ሞዴል የገጠር መንደር ለማስፋፋት ዲያስፖራው፣ በየከተማው ያሉ ሀብታሞች፣ የመንግስት መስሪያ ቤቶችና ኩባንያዎች ሊሳተፉበት ይገባል ሲሉም ጠቅላይ ሚኒስትሩ ተናግረዋል። ይህንን የአኗኗር ዜ በኢትዮጵያ ደረጃ 50 60 ፐርሰንት አመጣን ማለት ከበለፀጉ ሀገራት የአኗኗር ዜ አስተካከል ነው ማለት ነው። በቃ የሰለጠነው አለም ከዚህ የተለየ ምንም ነገር የለው። ነገር ግን ይህንን ሳምፕል እንዴት እናበራክተው ነው ጉዳዩ። እንዴት እናባዛው በከተማ ያሉ ሀብታሞች በውጭ ሀገር ያሉ ዲያስፖራዎች የመንግስት መስሪያ ቤቶች፣ ኩባንያዎች የሚያጸድቅ ስራ መስራት ከፈለጉ ለነፍሳቸው እርካታ መስጠት ከፈለጉ ይህንን ጉዳይ ነው ማገዝ ያለባቸው። በክልል ያሉ የየደረጃው ተቋማትም የዜጎችን ኑሮ ለማሻሻል ኃላፊነት አለባቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። እያንዳንዱ አርሶ አደር ይህንን የኑሮ ዜ መመኘት መቅናት አለበት። ያኛው ገበሬ ከዚህኛው ገበሬ ያኗኗር ዘይ ማነስ የለበትም። ወረዳው፣ ቀበሌው፣ ዞኑ፣ ክልሉ ዋና ስራው የዜጎቹን ህይወት ማሻሻል ነው። የህዳሴ ግድብን ጨምሮ ሌሎችም እያሳካራቸው ያሉ ትልልቅ ፕሮጀክቶች በእያንዳንዱ ሰው ህይወት ውስጥ ሊገለጡ ይገባል። ለዚህም ሁሉም ሊተባበር ይገባል ብለዋል። ኢትዮጵያውያን እኔ በጣም በጣም ደስ ብሎኛል ዛሬ የእኛ አርሶ አደር የራሱ የተለየ ሽንት ቤት ኖሮት ሽንት ቤት ውስጥ ውሃ ማየት ሶላር ማየት በጓሮ የሚበላ ነገር በስፋት ማየት ትልቁ የእርካታ ምንጭ ነውና ተጋግዘን እጅ አጠር የሆኑ የእኛን ሰዎች በመደገፍ ኑሯቸውን እናሻሽል። አጀማመራችን በጣም በጣም አስደሳች ነው። ይህንን ብናሰፋ እንደሀገር የኩራት ምንጭ እንደ ሀገር ያለመሰደድ በሀገር የመስራት በሀገር የመኩራት ልምምድን የሚያሳድግ ስለሆነ ተባብረ እንድናሰፋው አደራ ማለት ፈልጋለሁ ከተጋን ውጤት ይመጣልና የተጀመሩት የገጠር ኮሪደር ልማቶች እንዲቀጥሉ ለዚህም ሁሉም ኢትዮጵያዊ ሀገርን በማስቀደም የሕዝብን የተሻለ ሕይወት በመሻት ሊያግዝ ይገባል ሲሉም ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተዋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከሎጂስቲክስ አገልግሎት ባሻገር የመሰረተ ልማት ግንባታ ስራ መጀመሩ ተገልጿል። የመጀመሪያው የባቡር መስመር ዝርጋታ ከኤኤምጂ ሆልዲንግስ ኢንዱስትሪ ፓርክ ወደ እንዶዴ ዋናው የጅቡቲ መስመር የሚያገናኝ እስከ 3 ኪሎ ሜትር ግንባታ ዛሬ በይፋ ተጀምሯል። መሐመድ ራህመቶ የኢትዮ ጅቡቲ ባቡር አክሲዮን ማህበር በተለይ ከለውጡ ወዲህ የሎጂስቲክስ አገልግሎት ዘርፉ እንዲሳለጥ የበኩሉን ድርሻ በመወጣት ላይ ይገኛል። በቅርቡ ደግሞ ከሎጂስቲክስ አገልግሎት ባሻገር የመሰረተ ልማት ግንባታ ስራ በመጀመር የመጀመሪያ የሆነውን መስመር ዝርጋታ ከኤኤምጂ ሆልዲንግ ኢንዱስትሪ ፓርክ ወደ ጅቡቲ ባቡር መስመር የሚያገናኝ የሀዲድ ዝርጋታ ስራ በይፋ ጀምሯል። እስከ 3 ኪሎ ሜትር የሚጠጋ ርዝመት የሚኖረውን የባቡር መስመር እያስገነባ የሚገኘው የኤኤምጂ ሆልዲንግ ባለቤትና ዋና ስራ አስፈጻሚ አብድልሐኪም መሐመድ የባቡር መስመር ተመራጭ የሎጂስቲክስ አገልግሎት ማሳለጫ መሆኑን ገልጸዋል። ድርጅታችን በአዳማ ከተማና በሸገር ከተማ አስተዳደር ሁለት የኢንዱስትሪ ፓርኮችን አቋቁሞ ከ40 በላይ የተለያዩ ፋብሪካዎችን ወደ ስራ በማስገባት እየሰራ ይገኛል። ኢንዱስትሪ ፓርኩ የተቋቋመው እና ወደፊትም የሚቋቋሙ በርካታ ከፍተኛ የማምረቻ ኢንዱስትሪዎች የግብአት ፍላጎት ለማሟላት የኤክስፖርት ዘርፉን አሁን ካለው እየጨመረ ከሚሄደው ከፍተኛ የሎጂስቲክስ ጥያቄ ከፍተኛ ወጪ ለመመለስ የሚያስችል እንዲሁም የሎጂስቲክስ ወጪን በከፍተኛ ሁኔታ ሊቀንስ የሚችል ከመሆኑም በላይ የትራንስፖርት ጊዜን የሚያሳጥር፣ በአጠቃላይ የሎጂስቲክስ ኦፕሬሽን የሚያቀላጥፍ በመሆኑ በተጨማሪም የኤሌክትሪክ ባቡር ከአካባቢ ብክለት የጸዳ የትራንስፖርት አማራጭ ፕሮጀክት የሚያስገኘው ከፍተኛ አገራዊ ፋይዳ ያለው መሆኑ እሙን ነው። የኢትዮ ጅቡቲ ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ማህበሩ በመሰረተ ልማት ግንባታ ዘርፍ ለመሰማራት ዝግጅት ማጠናቀቁን ተናግረዋል። ሃይዌ፣ ሬልዌ ፖርት ላይ ለመገንባት ዘርፍ አደራጀን። እንዳያችሁት እንደሰማችሁት የዛሬው የኤኤምጂ ሆልዲንግ ከዋናው ባቡር መንገድ ጋር ስናገናኝ ለትርፉ አይደለም የምንሰራው። ይሄኛውን ሁለተኛ ፕሮጀክታችን ጨርሰን ከዚህ በኋላ መንግስታችን በሚወጥናቸው የባቡር መስመር ላይ ለመሳተፍ ብቻ ሳይሆን በአፍሪካና በምስራቅ አፍሪካ ላይ ተወዳድረን አሸንፈን መስራት ነው። ይሄ ቅዳችን ነው። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በበኩላቸው ኢትዮጵያ በማንሰራራት ላይ ስለመሆኗ ማሳያዎችን ጠቅሰው የተጀመረውን የባቡር መስመር ዝርጋታ የተለየ የሚያደርገውን ሁኔታ አስረድተዋል። እንደዚህ አይነት ስራዎች እንዲበረታቱ በአገር እውቀት በአገር አቅም ለኢትዮጵያን ብልጽግና እውን ማድረግ ትክክለኛ አማራጭ ነው፣ የሚገባም ጉዳይ ነው። የኢትዮጵያን ትንሳኤ የኢትዮጵያን ማንሰራራት እውን ማድረግ የሚችሉ በርካታ ስራዎች ተሰርተዋል። የዛሬውም የነዛ ድንቅ ስራዎች አንድ አካል ነው። በሀገር ልጆች ለመጀመሪያ ጊዜ በሀገር ልጆች ዲዛይን ተደርጎ በሀገር ልጆች የሚሰራ መሆኑ ልዩ ያደርገዋል። የዚህ የኢትዮጵያ የማንሰራራት አንዱ አካል ተደርጎ የሚወሰድ ነው። ሁለተኛ ይሄ ስራ ፋይናንስ ተደርጎ የሚሰራው በግል ባለሀብት መሆኑ ነው። ይህም ለመጀመሪያ ጊዜ ነው። ኢትዮጵያ ውስጥ በሸገር ከተማ ገላን አካባቢ የሚገኘው ኤኤምጂ ሆልዲንግ ኢንዱስትሪ ፓርክ ወጪና ገቢ ምርቶቹን ለማሳለት እያስገነባ የሚገኘው የባቡር መስመር ዝርጋታ በስድስት ወራት እንደሚጠናቀቅም ተጠቁሟል። ኢቲቪ 57 እንደቀጠለ ነው። ከስደት ተመላሽ ዜጎችን በዘላቂነት ለማቋቋም ባለድርሻ አካላት በቅንጅት መስራት እንዳለባቸው ተገልጿል። ከስደት ተመላሽ የሆኑ ዜጎችን በዘላቂነት ማቋቋም ላይ በሚያጋጥሙ ችግሮችና መፍትሄቻቸውን ዙሪያ በአዲስ አበባ ውይይት ተካሂዷል። እነዚህ ተመላሽ ዜጎች በዘላቂነት ለማቋቋም ተቋማት በቅንጅት መስራት ይገባቸዋል ሲሉ በፍትህ ሚኒስቴር የፍልሰት ትብብር ጥምረት ሴክሬታሪያት ኃላፊ አብርሃም አያሌው ተናግረዋል። መልሶ ማቋቋም ሲባል በኢኮኖሚ መልሶ ማቋቋም ብቻ ሳይሆን ወደ አካባቢያቸው መልሰው ተመልሰው የተረጋጋ ህይወት እንዲኖሩ ማድረግንም ስለሚያጠቃልል በዚህ መልኩ በአግባቡ የቅብብሎች ስርአቱን መርተን ካላቋቋም ናቸው በስተቀር ተመልሰው ለዳግም ፍልሰት ይዳረጋሉ። እነሱ ለዳግም ፍልሰት ሲዳረጉ ደግሞ በተፈጥሮው የፍልሰት ጉዳይ እኔም ማምነው ሄዶ የመጣን ሰው ስለሆነ ሲመለሱ ብቻቸውን አይደለም የሚሄዱት፣ በጣም በርካታ ሰዎችን ይዘው ነው የሚሄዱት። መንገዱን ያውቁታል፣ የቱጋ ቻሌንጅ እንዳለ፣ የቱጋ ደግሞ ጥሩ አጋጣሚ እንዳለ ስለሚያውቁት ይዘው ነው የሚሄዱት። ስለዚህ አዙሪት ውስጥ ነው የምንገባው ማለት ነው። ስለዚህ ይሄን አዙሪት አንድ ቦታ ላይ መቁረጥ ያስፈልጋል ማለት ነው። ስለዚህ በሂደት ውስጥ በመልሶ ማቋቋም ሂደት ውስጥ ያሉትን ችግሮች ያሉትን መልካም አጋጣሚዎች ለመለየት የተዘጋጀ መድረክ ነው። እንደ ሪፖርተራችን መሀሪ አለሙ ዘገባ በተለያዩ ጊዜያት ከስደት የሚመለሱ ዜጋዎችን ለማቋቋም በርካታ ስራዎች መሰራታቸውን የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶካ ተናግረዋል። ተቋማችን የስራና ክህሎት ሚኒስቴር ከክልል ተመሳሳይ አደረጃጀቶች እንዲሁም ከሚመለከታቸው መንግስታዊና መንግስታዊ ያልሆኑ አካላት ጋር በመተባበር ባለፉት አመታት ተመላሽ ተጎጂዎችን በዘላቂነት መልሶ በማቋቋም ላይ ይገኛል። በተለይም በየአመቱ በሚፈጠሩ የሀገር ውስጥ የስራ ዕድሎች ተመላሽ ተጎጂዎች ተጠቃሚ እንዲሆኑ ለማድረግ በሀገራቸው ሰርተው በመለወጥ ቀድሞ ለፍልሰት የዳረጋቸውን የኢኮኖሚና የስራ ዕጥረት ችግር ለመቅረፍ የሚያስችሉ በርካታ ተግባራት ተከናውነዋል። ወደ ሌላ ዜና አልፈናል። የሳይበር ጥቃትን ለመከላከል ለሳይበር ደህንነት ትኩረት ሊሰጠው እንደሚገባ የኢንፎርሜሽን መረብ ደህንነት አስተዳደር ገልጿል። ስድስተኛው ሀገር አቀፍ የሳይበር ወርን አስመልክቶ የኢንፎርሜሽን መረብ አስተዳደር ዋና ዲሬክተር ትግስት ሀሚድ በሰጡት ጋዜጣዊ መግለጫ የሳይበር ጥቃት እየጨመረ መምጣቱንና ችግሩን ለመከላከል የተለያዩ ተግባራት እየተከናወኑ መሆኑንም ገልጸዋል። ሪፖርተራችን ይድነቃቸው ሰማው እንደዘገበው የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ቃል የሳይበር ደህንነት ወር ከጥቅምት አንድ እስከ 2018 ዓ.ም በተለያዩ መርሃ ግብሮች እንደሚከበር ዳይሬክተሯ ተናግረዋል። የአቅም ግንባታ፣ የንቃተ ሕሊና ማጎልበት የሚያስችሉን በአስተዳደራችን የተለያዩ ድረ ገጾች ጎን ለጎን የምናካሂዳቸው የጥያቄና መልስ ውድድር እና የተለያዩ የንቃተ ሕሊና መገንቢያ መንገዶችን መርጠናል። በእነዚህም በተለይ በበይነ መረብ ተደራሽ የሚሆነውን አብዛኛውን ሰፊውን ህብረተሰባችንን ተደራሽ ለማድረግ በዚህ ዓመት ለየት ያሉ ፕሮግራሞችን አስበናል ማለት ነው። ከዚህ በተያያዘ እንግዲህ ታዳጊዎቻችን በብዛት ቴክኖሎጂ ላይ የሚሰሩ እንደመሆናቸው የኢንፎርሜሽን መረብ ደህንነት አስተዳደር ግቢ ውስጥ የካች ዘፍላግ የምንለው የሲቲኤፍ ውድድር በተቋማችን ግቢ ውስጥ ለማዘጋጀትም አስበናል። ይህ እንግዲህ ታዳጊዎች ወደፊት የሳይበር ደህንነትን የስራቸው አካል እያደረጉ እንዲሄዱ ትልቅ ሚና የሚጫወት ይሆናል ማለት ነው። ኢትዮጵያን የሚረከቡ ወጣቶችና አፍላ ወጣቶች ላይ በትኩረት እየተሰራ መሆኑን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ተናገሩ። ስድስተኛው ሀገራዊ የአፍላ ወጣቶችና ወጣቶች ጤና ጉባኤ የአፍላ ወጣትነት እርግዝና ለማስቆም እንተባበር በሚል መሪ ቃል በሐምሊን ፌስቱላ ሆስፒታል ተካሂዷል። በጉባኤው ላይ በተለያዩ አካባቢዎች የሚገኙ ወጣቶች ተሰባስበው ስለ ጤናቸው መክረዋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንዳሉት መንግስት የጤና ተደራሽነትን ለማስፋት ያከናወናቸው ተግባራት ውጤት እያመጡ ይገኛሉ። በተለይ አፍላ ወጣቶች የሚደርሱባቸውን የጤና እክሎች ለመቅረፍ የሚያስችሉ ስራዎች ላይ ትኩረት መደረጉን ገልጸዋል። የአፍላ ወጣቶችና በተለይ ደግሞ የወጣቶችን እርግዝና ያለ እድሜ እንዲሁም ደግሞ የተለያዩ ጎጂ ልማዳዊ ድርጊቶችን ከኢትዮጵያ ላይ መቀነስ እንዲሁም ደግሞ ማጥፋት ጊዜ የማይሰጠው ጉዳይ ነው። ሪፖርተራችን ሬሳ ለውፒዮ እንደዘገበችው በሀገሪቱ ለወጣቶችና አፍላ ወጣቶች ከፍተኛ ትኩረት መሰጠቱን የተናገሩት ሚኒስትር ዴኤታው በነገዋ ኢትዮጵያ ላይም እየተሰራ ነው ብለዋል። ባለፉት ጥቂት ዓመታት በተለይ በለውጡ መንግስት ለወጣቶችና አፍላ ወጣቶች ከፍተኛ ትኩረት ተሰጥቷል። ዘርፈ ብዙ ችግራቸውን ለመቅረፍና የቀጣይ ኢትዮጵያ የጣፈንታ በእጃቸው ላይ ስለሆነ ኢትዮጵያን የሚመሩ የዛሬ ወጣቶችና ፍላ ወጣቶች ስለሆነ ከነዚህ ወጣቶችና ፍላ ወጣቶች የነገ መሪዎች፣ ፕሬዚዳንቶች፣ ጠቅላይ ሚኒስትሮች፣ የአገር መሪዎች፣ ሚኒስትሮች የሚወጡ ስለሆነ በወጣቶችና ፍላ ወጣቶች ላይ የምንሰራው ስራ ኢትዮጵያን ወደሚያስፈልጋት የብልጽግና ከፍታ የመውሰድእና ያለመውሰድ ጉዳይ ነው። በትውልድ ላይ የሚሰራ ስራ ሁሌም ትርፍ ያለው ነው። ምንም ኪሳራ የለበትም። በአማራ ክልል ጠንካራ የዳኝነት ስርዓት ለመገንባት የክልሉ መንግስት በቁርጠኝነት እየሰራ ነው ሲሉ ርዕሰ መስተዳደር አረጋ ከበደ ተናገሩ። በባህር ዳር ከተማ ላለፉት ቀናት ሲካሄድ የቆየው የአማራ ክልል ፍርድ ቤቶች የዳኞች ጉባኤ ተጠናቋል። ሳሙኤል ወርቃየሁ። ከመስከረም 20 ቀን 2018 ዓ.ም ተምረት ጀምሮ በባህር ዳር ከተማ ሲካሄድ የቆየው በአማራ ክልል በየደረጃው የሚገኙ ዳኞችና የጉባኤ ተሿሚዎች የተሳተፉበት የዳኞች ጉባኤ ተጠናቋል። ጉባኤው በተለያዩ የዳኝነት ዘርፍ ጉዳዮች ዙሪያ ስልጠናዎችን እንዲሁም ውይይቶችን ያካተተ ሲሆን፣ ተሳታፊ ዳኞችም በቆይታቸው የዳኝነት ስርዓቱን ለማጎልበት የሚያስችሉ ጉዳዮችና በሌሎችም ሲመክሩ መቆይታቸውን ገልጸዋል። በዚህም በቂ ትምህርት ወስደንበታል ይላሉ ባለጉዳዩ እንዴት ማክበር የስነ ምግባር ክሮች መላበስ እንዳለብን ብዙ እውቀት ያገኘሁበት መድረክ ነው። ህብረተሰቡን ነፃና ገለልተኛ ሁነ ማገልገል እንዳለብን፣ ሴቶችን፣ ህፃናቶች እንዴት አድርገን ማስተናገድና መስራት እንዳለብን እኔ በበኩሌ ጥሩ ትምህርት አግኝቼበታለሁ። እየገነዘባለሁ የዳኝነት ስርዓት ሊጎለበትበት የምችልበትን መንገድ ፍርድ ቤቶቹ በቀጣይ ዲጂታላይዜሽን ሆነው በለውጥ መንገድ መመራት እንዳለባቸው ለህብረተሰቡ እንዴት አገልግሎት መስጠት እንዳለባቸው የዳኝነት ነፃነትና ጥያቄነት መረጋገጥ እንዳለበት ሰፊ የሆነ ከፍርድ ቤቱ አሰራርም ወጣ ባለ መንገድ አገራዊ ሁኔታውን የሚመለከትም ሰፊ ስልጠና የተሰጠበት ብቁ በሆኑ በሀገር ውስጥና ውጭ ሀገር ባሉ ባለሙያዎች ስልጠና የተሰጠበት በመሆኑ ጥሩ ነው የሚል ነገር አለ። በቀጣይም ለምናደርገው የስራ እንቅስቃሴ መልካም ግባት ይሆናል የሚል እምነት አለ። እንደ በጉባኤውም ማጠቃለያ መድረኩ የአማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት አለማን ታግደው ስለ ጉባኤው አላማ ሲያብራሩም የዚህ መድረክ ዋና አላማ ዳኞች በሀገር እድገት፣ መልካም አስተዳደርና የህግ የበላይነትን በማረጋገጥ እንዲሁም ሰብአዊ መብቶችን በማክበርና በማስከበር ረገድ ያላቸውን ሚና በውል እንዲረዱና የዳኝነትና የመሪነት ሚናቸው እንዲወጡ ማስቻል ነው። ላለፉት ቀናት ሲካሄድ በቆየ ጉባኤ ዳኞችና የጉባኤ ተሿሚዎች በበርካታ ርዕሰ ጉዳዮች ላይ ሲመክሩ መቆየታቸውን የገለጹት ፕሬዚዳንቱ ከእነዚህም ውስጥ ፍርድ ቤቶች የጀመሯቸውን የዲጂታላይዜሽን ስራዎችና የኮምፒውተር ወንጀሎችን እንዲሁም የጥላቻ ንግግሮችን ለመከላከል የወጡ የህግ ማዕቀፎች ዙሪያ የተደረጉ ውይይቶች እንዲሁም ሌሎችም ተጠቃሽ ናቸው ብለዋል። በዚህ በጀት ዓመት የዳኞችን ስነምግባር ግንባታ ላይ ትኩረት አድርጎ መስራትና ተጠያቂነትን ከመቼውም ጊዜ በላይ ለማረጋገጥ ለዚህም ሁሉም ዳኞችና የጉባኤ ተሿሚዎች እንደዚሁም በየደረጃው ያለው የፍርድ ቤት አመራሮች የቅድሚያ ቅድሚያ ሰጠው ሊሰሩት የሚገባ መሆኑ ላይ መግባባት ላይ ተደርሷል። የአማራ ክልል እርዕሰ መስተዳድር አረጋ ከበደ በማጠቃለያ መድረኩ ለዳኞችና የጉባኤ ተሿሚዎች የስራ አቅጣጫ በሰጡበት ወቅት እንደገለጹት በክልሉ ጠንካራ የዳኝነት ስርዓት ለመገንባት በትኩረት እየተሰራ መሆኑን ተናግረዋል። ዚህ የተገናኘ ነው። በመጀመሪያ ደረጃ እኛ የዳኝነት ስርዓቱ ጁዲሲያል ሲስተሙ ጠንካራ እንዲሆን ፍላጎት ያለ መሆኑን ለዚህም በቁርጠኝነት እንደምንሰራ ለመግለጽ ነው። ወደፊትም ይኸው መድረክ ቅድም እንዳልኩት የዞን የክልል የሶስቱ፣ ምንድን ነው የመንግስት አካላት ባሉበት እንነጋገራለን። አጠቃላይ የአሰራር ማሻሻያዎችን የሚጠይቁ ነገሮች ያሉ አሁን የቀረቡ አስፈላጊ ግብዓቶችን ለማሟላትም የቀረቡ ያሉ አሉ እነሱ ለማሟላት በእኛ በኩል እንደ ክልል መንግስት ጠንክረን እንሰራለን። በጉባኤው ከ2300 በላይ ዳኞችና የጉባኤ ተሿሚዎች ሲሳተፉ መቆይታቸውም ተገልጿል። ከውጭ እስራኤልና ሐማስ በጋዛ የተኩስ አቁም ስምምነት የመጀመሪያ ምዕራፍ ላይ ከስምምነት መድረሳቸው ተሰማ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለቱ ወገኖች በተኩስ አቁም የመጀመሪያው ምዕራፍ ላይ መስማማታቸውን አሳውቀዋል። ይህንን ተከትለው ፍልስጤማውያን እንዲሁም እስራኤላውያን ደስታቸውን እየገለጹ ይገኛሉ። ከዚህ ስምምነት እንዲደረስ በግብጽ ድርድሮች ሲደረጉ የነበረ ሲሆን ኳታር፣ አሜሪካና ቱርክ ልዑካን ድርድሩ ለስኬት እንዲበቃ የበኩላቸውን ሚና ተጫውተዋል። ይህ ስምምነት ወደ ጦርነቱ መቋጫ የሚመራ ሲሆን በሀማስ እጅ ያሉ እስራኤላውያን ታጋቾች እንዲለቀቁ፣ በእስራኤል እጅ ያሉ ፍልስጤማውያን እስረኞች እንዲፈቱ፣ የእስራኤል ወታደሮች ከጋዛ እንዲወጡና ና የሰብአዊ ድጋፎች ወደ ጋዛ እንዲገቡ ያስችላል ተብሏል። አሜሪካ እንደምትለው በጋዛ የሚገኙ ሁሉም ቀሪ ታጋቾች ሰኞ እለት የሚለቀቁ ይሆናል። የእስራኤል መንግስት ይህንን ስምምነት ዛሬ በይፋ ያጸድቀዋል ተብሎ የሚጠበቅ ሲሆን ከጸደቀ በኋላ በጋዛ የተኩስ አቁም መተግበር ይጀምራል ተብሏል። ሀማስ በበኩሉ ከስምምነት መደረሱን አረጋግጧል ሲል የዘገበው ቢቢሲ ነው።